ሰላም እንዴት ናችሁልኝ? ውድ ቤተሰቦቼ፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ አዲስ የጸጉር ቅባት ልሞክር ነው። እንትን ላይ ነው፣ አማዞን ላይ ነው የገዛሁት እና አርጋን ኦይል ነው። ከዚህ በፊትም እንዳሳየኋችሁ እኛ የምንጠቀመው አርጋን ኦይል ነው ለጸጉራችን። በጣም ለረጅም ጊዜ የምወደው ቅባት እንዳለኝ አሳይቻችኋለሁ በባለፈው ቪዲዮ ዛሬም አርጋን ኦይል ነው የምንጠቀም። እንትን ምለው መሞክረው ማሳያችሁ እንትኑ ላይ ምንድን ነው ሳየው አራት ነጥብ ስምንት ከአምስት ማለት ነው የተሰጠው ሪቪው። ያ ማለት ያው ጥሩ ነው ብላችሁን አይደል የምታስቡት? እና ልሞክረው ፈለግኩኝና አዲስ ቅባት ገዛሁኝ። ግን ምንድን ነው መሰላችሁ ቅባቱ እንትኑ መጥፎ የሚባል አይደለም ሽታ የለውም። ሽታ የለውም ስላችሁ፣ ደግሞ ትንሽ የሆነ የዘይት ዘይት የማለት ሽታ አለው። ሽታው ሽታው ላይ መጥፎም ነው ጥሩም ነው የማልለው አይነት ሽታ ነው ያለው። የሆነ ዝም ያለ ነገር ሆኖ ግን ቆንጆ የማትሉት የሆነ ትንሽዬ እንትን ምንድን ነው የዘይት ሽታ አለ። ዘይት እንደዛ ነገር አለው። ይሄኛው እኛ የምንጠቀመው አድጋ ነው፣ ወይስ የሆነ ቆንጆ ልስልስ ያለ ሽታ አለው። እዚህ ጋር ስዕሉን አስገባላችኋለሁ፣ አዲስ የገዛሁትን ቅባት። ግን ያው እንድትገዙት ለማበረታታት ምናምን አይደለም የመጣሁት። ይሄ ነው ቅባቱ። ትንሽ ቀጠን ይላል፣ እኛ ከምንጠቀመው ቅባት ቀጠን ይላል። ገና የመጀመሪያ ቀን ነው ስሞክረው። እስኪ እንግዲህ ደጋግሜ ሞክረው አለው ይዘቱን ሳየው፣ ግን እንደዚህ ሳየው፣ ስሞክረው እንደዛኛው ቅባት አይደለም። እንደዛኛው ሊሆንልኝ አይችለው፣ አይደራረሱም የእውነት ለመናገር እና እንትኑ ግን ቅባትነቱ ግን በጣም ብዙ ጥሩ አስተያየት የተሰጠበት አይነት ቅባት ነው። ለቆዳቸውም ይቀቡታል፣ ለሰውነታቸው ምናልባት በቆዳቸው ላይ የተጠቀሙት ሰዎች ሊሆን ይችላል። በብዛት ጥሩ ሪቪው፣ እንትን ጥሩ ስታር የሰጡት እና ፀጉር ላይ ትንሽ ቀጠን አለብኝ እና የምጠብቀው አይነት አይደለም በጣም ጓጉቼ ነበር። የሚገርማችሁ በጣም በጣም በጣም ነበር ጓጉቼ ስጠብቀው የነበረው ምክንያቱም ይሄኛው እኔ ከምገዛው ከምንጠቀመው ቅባት በመጠኑ እጥፍ ነው። ዋጋውን ስታዩት ደግሞ ይሻላል ብዬ በቃ ወይ ይሳካል ብዬ ተስፋ አድርጌ ነበር እና ግን እንዳልኳችሁ ነው። አሁንም የምንቀባው ቅባት ላይ አልደረሰበትም። ያው መሞከሬን አላቆምም ምናልባት በሚቀጥለው ቪዲዮ ምን ያህል ቅባቶች እንደሞከርኩ ሰብስቤ ያሳያችኋለሁ። ብዙ ቅባቶች ነው የሞከርኩት፣ ግን ያው እንዳልኳችሁ ያንን ቅባት የሚመስል አላገኘውም። ከዛኛው ትንሽ ይኛው ቀጠን ይላል። ትንሽዬ ቆንጆ ሽታ ቢኖረው በጣም ትንሽዬ የሆነ ጸጉራችሁ ላይ ስትቀቡት የሆነ ትንሽዬ ሽታ ቢኖረው ደስ ይላል። ይሄኛው ነው ቅባቴ። የሚገርማችሁ ነገር ብዙ ሰዎች በዚህኛው ቅባት ላይ ራሱ ድሮ በፊት ጀምሮ እንደ እኔ የሚጠቀሙት ሰዎች ትንሽ ቀጠን ብሏል ይላሉ። እኔ ደግሞ መቅጠን ሳይሆን የሚታየኝ ትንሽ ምንድን ነው ክሊር የመሆን ትንሽ ብራውን ነገር ነበረ የበፊቱ ሻይ የሚመስል ምንድን ነው ትንሽ ቀጠን ያለ ሻይ ከለር አለ አይደል? በጣም ዳርክ ያልሆነ ሻይ እንደዛ ነበር ከለሩ ስትቀቡት ደግሞ ጸጉራችሁ ውስጥ በቃ ግብት ነው የሚለው። ከዛ ላይ ትንሽዬ እንትናቸው አውርደውታል፣ አላሻሻሉትም። እስካሁን ግን እኔ የእውነት ለመናገር እንደሱ መወደው ቅባት የለም። ከነበረው ወርዶብኛል የሚል እንትን ቢኖረኝም እሱን የሚመስል ቅባት እስካሁን አኑ ያላገኘሁኝም እና በስመ አርጋን ኦይል የተለያዩ ቅባቶች ሞክር ያለሁኝ ሌላም አርጋን ኦይል ሞክር ያለውኝ ግን እሷ ደግሞ በጣም ትንሽ ሆነችብኝ። ግን አሁን እየሞከርኩት ካለው ከአዲሱ ትንሽ ትሻላለች እና እንደ ልብ በየሱቁም ትገኛለች። በሚቀጥለው ቪዲዮ እሷን እና ሌሎች የሞከርኳቸውን ቅባቶችም ነው ይዤላችሁ የምመጣው አሳያችኋለሁ። በጣም ቅባት ወሳኝ ነገር ነው፣ በጣም ወሳኝ ነገር ነው እና ጸጉራችሁን ተቀብታችሁ የምታገኙት ውጤት የሆነ ደስ የሚል ነገር እጃችሁ ላይ ከተሰማችሁ በቃ እሱ ወሳኝ ነገር ነው። እና የተለያዩ ቅባቶች ሞክራለው። አሪፍ ቅባት ማግኘት ፈልጋለው። ክሪሞች ለማግኘት ሞክር ያለውን የተሻለ ነገር ግን እንዳልኳችሁ ነው። አሁንም ቢሆን የኔ ምርጥ የምለው ቅባት ያኛው ቅባት ነው። እስኪ ደግሞ አሁን ሌላ አንድ ኦርደር አድርጌያለውኝ። ትንሽዬ ነጭ እቃዋ አነስ ያለች ናት፣ ግን ያው ለሙከራ ትሆናለች ብዬ። እሷ ደግሞ ስትመጣ አንድ ላይ ሁሉንም አሳያቸዋለሁ በሚቀጥለው ቪዲዮ። እና ይሄ ይመስላል የዛሬው ቪዲዮዬ። እንትኑን ምንድነው ለመጀመሪያ ጊዜ ስሞክረው ላሳያችሁ ብዬ ነው፣ ያለኝን አስተያየት ምናልባት ልታገኙት ትችላላችሁ፣ ገበያ ላይ ምናምን። ግን መጥፎ አይደለም፣ ጥሩ የምለው አይነት ቅባት ሆኖ አላገኘውትም። እንደ ሪቪው አደለም እንደተሰጠበት አስተያየት አደለም። ምናልባት እንግዲህ ለቆዳ ጥሩ ሊሆን ይችላል፣ በዛ መልኩም መሞክረዋለሁኝ ለ ፀጉር ግን ብዙ እንደጠበኩት አይደለም። ስቲል የነበረው የጸጉር ቅባቴ ቤስት ነው። ይሄ ነበር ቪዲዮ ዛሬ። አብራችሁኝ ስለነበራችሁ በጣም ነው ማመሰግነው። በቀጣይ ደግሞ ያልኳችሁን ቪዲዮ እሰራላችኋለሁ። የሞከርኳችሁን ቅባቶች ይዤላችሁ መጥቻ ያሳያችኋለሁ። እስከዛው ድረስ ሰላም ቆይልኝ ውዶች፣ መልካም ጊዜ